ሰላም እንደምናላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናችሁ መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ፣ አስተያየት በኮንሰክሽን ላይ ጻፉልን። ይህ ወጣት በፌስቡክ ገጹ ማይላስ ብሬዝ ወይም የመጨረሻ አስተንፋሲ ብሎ ከለቀቀ በኋላ ከትንሽ ደቂቃ ቆይታ በኋላ ራሱን ማጥፋቱ ሲሰማ ብዙ ሰዎችን አስደንግጧል። ይህ ወጣት ስሙ ገዳ አምባይ ይባላል። ከወለጋ ዩኒቨርስቲ በሕግ ነበር የተመረቀው። ተመርቆም በደምቢ ዶሎ በአቃቤ ሕግነት እያገለገለ ነበር። ቢቢሲ ስለ ራሱ ማጥፋቱ ለምን እንዴት እንደሆነ አጣርቶ ደርሶበት ያገኘነው መረጃ ወደ እናንተ እናደርሳለን። እስከ መጨረሻ አብራችን ቆየው። ገዳምባዬ ደምቢ ዶሎ ላይ አቃቤ ሕግ ሆኖ ስራ ከጀመረ ገና ሶስት ወሩ ነበር። እለቱ እለት ሰኞ ነበር። በዕለት ሰኞ ስራ ገብቶ ስራ እየሰራ ነበር። ቢሮ ገብቶ ከጽህፈት ቤቱ ኃላፊ አቶ ጀቤሳ ጋር ሚሳ ሳት ሲደርስ ሚሳ ለመብላት ወጡ። ሚሳ በልቶ ከተመለሱ በኋላ ገዳ እንዲ አለው ትንሽ ሆዴን አሙኛል ይለዋል አቶ ጀቤሳን። አቶ ጀቤሳ ምን ሆነ ነው ብሎ ተደናግጦ ምንድነው ያጋጠመ ከሆዴን አመመው ስለው ጓደኛው ግን ከሱ ጋር ነበረ። የባንክ ጓደኛ ነው የገዳ ጓደኛ። አይ እሱ ደብቆት ነው እንጂ ያመዋል። እሱ እሱ ኩላልቱን እያመው ነው ብሎ ነገረው። ለማን ላቱ ጀቤሳ ሲነግሮ፣ እንዴ እንዴት እስካሁን ለምን ደበከን ለምን አልነገርከንም? አለው። አይ ነገሩን ማካበድ አልፈለኩም። ድሮ በጣም ብዙ ያመኝ ነበር አሁን ግን ተሽሎኛል ምንም አይደለም አንዳንድ ጊዜ ብቻ አልፎ አልፎ ያመኛል አለው ገዳ መልሶ ለአቶ ጀቤሳ አቶ ጀቤሳ አይ ችግር የለውም። እኛ እናሳክማለን እኔ አስተባበራለሁ ሁሉም ነገር ገንዘብም ቢሆን ተሰባስቦለ ሰዎችን አስተባብረ ተሰባስቦለ እንድትታከም እናደርጋለን ብለን ተስማማን ይላል አቶ ጀቤሳ ከዛ በኋላ ወደቤቱ ቤቱ ገባ ወደ ቤቱ ገብቶ እሱን ለመጠየቅ እሱ ጋ የነበረ ጓደኛ ነበር ከጓደኛው ጋር ወደ ቤት ገቡ። ከዛ እዛው ገዳ ቤት ጓደኛው እሱ ጋር አደረ። ከዛ በኋላ ጧት ስነሱ ና ቁርስ ወተን እንብላ አለው። ጓደኛው ማንን ይለዋል ለገዳን፣ ገዳን እንደዛ ስለው አይ ትንሽ አሞኛል ዛሬ እዚሁ ቤት ልቆይ ስለው፣ ጓደኛው ውጭ ወጥቶ እቤት እዛ ምግብ ገዝቶ አመጣለት። ና እዛው እንዲበላ አደረገው። ከዛ ጓደኛው ይሄዳል። ከዛ በኋላ ወደ ምሳሳት አካባቢ ለአቶ ጀቤሳ ስልክ ይደወላል። አቶ ጀቤሳ የደምዶሎ ከተማ አቃቤ ሕግ ጽፈት ቤት ኃላፊ ነው። ስደወልለት ገዳ ራሱን ትንሽ እንትን ብለዋል፣ ና ፖሊስ ዜ ይዘና ይባላል። ፖሊስ ከዛ ተደናገጠ። አቶ ጀቤሳ ምን ተፈጥሮ ነው እንዴ ናም ሲል ከዛ ገዳ ተከራይቶ የሚኖረውን ቤት ሲሄዱ ገዳ በገመድ ራሱን አንቆ ነበርና እጅግ በጣም ተደናገጡ። ይህ እንዴት ተፈጠረ? ለምንስ ተፈጠረ? የሚለው ነገር ገዳ ምናልባት ህመሙን ለረጅም ጊዜ ደብቆ ነበር። ለምን ቢባል ኩላሊት ብቻ እጅግ በጣም አስቸጋሪ በሽታና በጣም ከባድ በሽታ ነው። እንደምታብቀው ምናልባት ኮላይቱ ፊል ካረገ ለግድ ሌላ ማስቀየር ያስፈልጋል። እሱ ደግሞ የሚሰጠው ሰው ያስፈልጋል። ምናልባት ገዳ የተጨነቀበት ይሄን የሚሰጠኝ ሰው እንደገና ደግሞ ገንዘቡ፣ አንዳንድ ነገር የሰው ፊት ማየት እንደዚህ ተሰቃይቺ ሰውን እርዳታ መጠየቅ መጠበቅ አቅቶት፣ ምናልባት መታገስ አቅቶት ይሆን ራሱን ያጠፋው የሚለው በጣም የሚያሳዝን እና እጅግ ልብን የሚሰብር ነገር ነው። ብዙ ወጣቶች እንደዚህ ስታዩ የደላቸው፣ ሁሉም ነገር የተመቻቸው፣ ሁሉም ነገር የተሟላላቸው ይመስላሉ። በሶሻል ሚዲያ ላይ በጥሩ ካሜራ ፎቶ ተነስቶ እየሳቁ እየተዝናኑ ቪዲዮዎችን ስለቁ፣ እኛ የምናስበው ይህ ምስለ ሰው እንዴት ራሱን ያጠፋል? እንዴት እንላለን። የተቸገረ እንኳን አይመስልም እንላለን። ብዙ ሰዎች የውስጥ ሕመማቸውን ደብቆ ይዞ ነገር ግን ሳይናገሩ እንዲሁ በከንቱ ያልፋሉ። ካለፉ በኋላ ብዙ ሰዎች ያዝናሉ። ወይኔ ወዳጅ ምን ሆነ ነው? ምንድን ነው? ግጥም ይጻፋል፣ ይተረካል፣ ብዙ ነገር ይደረጋል። ግን በህይወት ሳለው ወዳች ምንድን ነው ህማምልክ ምን እያጋጠመክ ነው ምንድን ነው ዛሬ ፊት ጥሩ አይደለም ብሎ መጠያየቅ እንደ ድሮ የልብ ልብ ማብራት የለም ሰው አሁን አብሮ መሳቅ መብላት ብቻ ነው በችግር ጊዜ ለእርስ በእርስ መድረስ መተሳሰብ እንደ ድሮ የለም ይህንም ቪዲዮ የምትመለከቱ ለምትወዱት ሰው ሲሸር አድርጎ የምትወዱትን ሰው ጠይቁ ምን ሆነ ነው ምን ላይ ነው ያለው ምን ጎደለበት ምን ሆነ ነው ምን ደግሞ አንተ ያልተመቸክ ነገር አለ፣ ምን ላይ ነው ብላችሁ ተጠያይቁ። ይህን ድግስ ስኖር ብቻ በጠባባት የሆነ ጊዜ ላይ አብሮ መሳቅ የሆነ ጊዜ ላይ አብሮ መዝናናት ብቻም ሳይሆን በችግር ጊዜም ደግሞ በመከራ ጊዜ መጠያየቅ አስፈላጊ ነው ይላለሁ። ለዚህ ቶቻል አዲሱ ናቸው። ሰብስክራይብ በማድረግ ቤተሰብ የሆኑ አሪ ወንድማቸው ፍሮምስስ ነበርኩኝ።